እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኦቾሎኒ ቅቤ ወይም ደግሞ የለውዝ ቅቤን ከፍተኛውን የጤና ጥቅሙን ለማግኘት መቼ መመገብ አለብን፣ እንዴት አድግተን ብንመገበው የተሻለ ነው የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ምን አይነት ሰዎች ደግሞ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 በርካታ የሆነ ጥቅሞችን ይሰጠናል። የክብደት ቁጥጥርን ይደግፋል። የጡንቻ ጥገናን እናም ማገገምንም ያፋጥናል። የልብ ጤናንም ያሻሽላል። የአእምሮ ተግባርን ያሳድጋል። የደም ስኳርንም ያረጋጋል። ለረጅም ጊዜ የሚቆይ ኃይልንም ይሰጣል። አጥንቶቻችንንም ያጠናክራል። የሰውነት መከላከያ ስርዓትንም ይደግፋል። ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የምግብ መፈጨትንም ያሻሽላል። ጤናማ የሆነ የኮሌስትሮል መጠንንም ይደግፋል። የቆዳ ጤናንም ያሳድጋል። እንዲሁም ሜታቦሊዝምንም ያፋጥናል። ከመጠን በላይ መብላትንም ይቀንሳል። በተጨማሪም የሆርሞን ሚዛንንም ይደግፋል። ስለዚህ የለውዝ ቅቤ እጅግ በጣም ዘርፈ ብዙ ጥቅም እንዳለው መዘንጋት የለባችሁም። ታዲያ የለውዝ ቅቤን ለመመገብ ምርጥ የሆኑ ጊዜያት አሉ ማክሲመም ወይም ደግሞ ከፍተኛ የሆነ ጥቅሙን ለማግኘት ማለት ነው። እነዚህም እንግዲህ የመጀመሪያው ጠዋት ላይ ነው፣ ቁርስ ላይ ማለት ነው። ይህ በጣም ምርጥ ከምንለው አማራጮች ውስጥ ነው። በዚህ ጊዜ ለሰዓታት የሚቆይ የተረጋጋ ኃይልን ይሰጠናል። ከፍተኛ ፕሮቲንና ጤናማ የሆነ ቅባቶችንም ይሰጠናል። እስከ ምሳ ሰዓት ድረስ ጥጋብ ይሰማናል ማለት ነው። የዕለቱን የረሃብ ስሜትንናም የስኳር መጠን መውደቅንም ይከላከላል። ጠዋት ላይ ታዲያ ስትመገቡ ሙሉ የእህል ዳቦ እናም የኦቾሎኒ ቅቤን መመገብ ትችላላችሁ። የኦትሜል እንዲሁም ደግሞ አንድ የሾርባ ማንኪያ የኦቾሎኒ ቅቤ ጨምራችሁበት በኦትሜል ውስጥ ወይም ደግሞ ከኦትስ ጋር ማለት ነው መመገብ ትችላላችሁ። እንዲሁም ስሙዚ ከኦቾሎኒ ቅቤ እና ቺያ ሲድስን አንድ ላይ አርጋችሁ እንግዲህ ስሙዚ ሰርታችሁ ጠዋት ላይ መጠጣት ትችላላችሁ። ቤስት የሆነ አማራጭ ነው ማለት ነው። ሙሉ የእህል ዳቦ ታዲያ ስላችሁ ነጭ ዳቦን እንዳትጠቀሙ። ሁለተኛ ከአካል ብቃት እንቅስቃሴ በፊት ነው ከ30 እስከ 45 ደቂቃዎች በፊት ማለት ነው። በዚህ ጊዜ በዝግታ የሚለቀቅ ኃይልን ይሰጣል። የጡንቻ መበላሸትንም ይከላከላል። ጽናትንም ያሳድጋል። ሶስተኛ ከአካል ብቃት እንቅስቃሴ በኋላም መመገብ ይቻላል። ከፕሮቲን ምንጮች ጋር ማለት ነው። የጡንቻ ጥገናን ይረዳል። ኃይልንም ይደግፋል። ከሙዝ ጋር ወደ እስሙዚ መጨመር ትችላላችሁ። ከአካል ብቃት እንቅስቃሴ በኋላ በጣም ምርጥ የሆነ እስሙዚን አዘጋጅታችሁ መጠጣት ትችላላችሁ። አራተኛ ማታ ነው፣ ቀለል ያለ ምግብ ለመመገብ ማለት ነው። ረሃብ ከተሰማችሁ አንድ ማንኪያ የለውዝ ቅቤን ለብ ካለ ወተት ወይም ደግሞ ከተከተፈ ፖም ወይም ደግሞ አፕል ጋር ማታ መመገብ ትችላላችሁ። በማታ ታዲያ አላስፈላጊ ምግብ መብላትን ይከላከላል እናም የደም ስኳራችንንም ያረጋጋል። ስለዚህ የኦቾሎኒ ቅቤን ማክሲመም የሆነ ቤኔፊቱን ወይም ደግሞ ጥቅሙ ለማግኘት በእነዚህ ሰዓታቶች መመገብ ትችላላችሁ ማለት ነው። ታዲያ የጨጓራ አሲድ መመለስ ወይም ደግሞ አሲድ ሪፍሌክስ ወይም የምግብ መፈጨት ችግር ካለባችሁ ታዲያ በምሽት ወይም ደግሞ በማታ ልትተኙ ስትሉ ዘግይታችሁ በፍጹም አትውሰዱት። ታዲያ የኦቾሎኒ ቅቤን ጤናማ በሆነ መንገድ እንዴት መመገብ ይቻላል ካላችሁ ተፈጥሯዊ የሆነ የኦቾሎኒ ቅቤን ምረጡ። ሃይድሮጂኔትድ ኦይልስ ወይም ደግሞ ዘይቶች ያላቸውን የለውዝ ቅቤን አትጠቀሙ። የተጨመረ ስኳር፣ ፓልም ኦይል፣ የተለያዩ ሰው ሰራሽ ጣዕሞች የተጨመረባቸው የለውዝ ቅቤን በፍጹም መውሰድ የለባችሁም። አንህልዚ ወይም ደግሞ ጤናማ ያልሆነ ውጤትን ይሰጣሉ። እንዲሁም ደግሞ ኦቾሎኒ ትንሽ ከጨው ጋር ብቻ መሆን አለበት። በጣም በከፍተኛ ሁኔታ ጨው ሊጨመርበት አይገባም። ስኳር፣ ጣፋጭ ነገሮች ሊኖረው አይገባም። የኦቾሎኒ ቅቤ በጣም በጥቂቱ ጨው ብቻ ተጨምሮበት ነው መዘጋጀት ያለበት ማለት ነው ያ በጣም ተፈጥሯዊ ነው የምትጠቀሙት ዘይት ደግሞ በጣም ጤናማ መሆን መቻል አለበት ማለት ነው ሃይድሮጂኔትድ ኦይሎች እንደ ፓልም ኦይል ሰንፍላወር ኦይል የምንላቸው በፍጹም መጨመር የለባቸውም ከተቻለ ከተቻለ ኦይል ካለው ኦሊቭ ኦይል ወይም ደግሞ የወይራ ዘይት ቢሆን ነው ተመራጭነት ያለው ታዲያ የለውዝ ቅቤን ለመመገብ ደግሞ ምርጥና ጤናማ የሆኑ መንገዶችን ልንገራችሁ የመጀመሪያው የለውዝ ቅቤ እናም ኦትሜል ፕላስ ቺያ ሲድ ነው። ይህ የተመጣጠነ እጅግ በጣም ድንቅ ጥምረት ነው። ምርጥ የፕሮቲን የፋይበር እና የኦሜጋ ስሪ ጥምረትን ይሰጠናል። ለቁርስም በጣም ፍጹም የሆነ ምርጥ ምግብ ነው። ሁለተኛ፣ ሙሉ የእህል ቶስት ላይ የተጨመረ የኦቾሎኒ ቅቤ ነው። የተረጋጋ የግሉኮስ መለቀቅ እንዲሁም ደግሞ የክብደት ቁጥጥርንም ይደግፋል። ሶስተኛ የኦቾሎኒ ቅቤ እስሙዚ ነው። አንድ የሾርባ ማንኪያ የኦቾሎኒ ቅቤን ከስፒናች ከቺያ ሲድ ከግማሽ ሙዝ ጋር አንድ ላይ አድርጋችሁ ከአካል ብቃት እንቅስቃሴ በኋላ እስሙዚን ሰርታችሁ መጠጣት ትችላላችሁ። አራተኛ የፖም ወይም ደግሞ የአፕልና የኦቾሎኒ ቅቤ ጥምረት ነው። ለስኳር በሽታ ለክብደት መቀነስና ለፒሲኦኤስ ችግር ላለባቸውም ተስማሚ ነው። አምስተኛ የኦቾሎኒ ቅቤ እናም የግሪክ እርጎ ነው። ከፍተኛ ፕሮቲንና ፕሮባዮቲክስን ይሰጠናል፣ ረዘም ያለ ጥጋብንም ይሰጠናል ማለት ነው። ታዲያ የኦቾሎኒ ቅቤን መመገብ የሌለባችሁ መንገዶች ደግሞ አሉ። እነዚህም እንግዲህ የኦቾሎኒ ቅቤን ከነጭ ዳቦ ጋር በፍጹም አትመገቡ። ፈጣን የሆነ የስኳር መጨመር እንዲሁም ደግሞ ኢንፍላሜሽንንም ወይም ብግነትን ሊያስከትል ይችላል። የኦቾሎኒ ቅቤን ከቸኮሌት ጋር መመገብ የለባችሁም፣ በጣም ብዙ ስኳር እንድትወስዱ ያደርጋል። የኦቾሎኒ ቅቤን በጣፋጮች፣ በብስኩቶች ውስጥ በፍጹም መመገብ የለባችሁም። ከጣፋጭ ጋር ከፍተኛ የሆነ የተደበቀ ቅባትና የካሎሪ መጠንንም ይጨምራል፣ አይመከርም። እንዲሁም በአንድ ጊዜ ከሦስት እስከ አራት ማንኪያ የኦቾሎኒ ቅቤን መጠቀም ወይም መመገብ የለባችሁም። ክብደት መጨመርና አሲድነትንም ያስከትላል ማለት ነው። ታዲያ በቀን ምን ያክል መጠን የለውዝ ቅቤን መመገብ አለባችሁ መሰላችሁ? ክብደት ለመቀነስ ከፈለጋችሁ በቀን ከአንድ እስከ አንድ ከግማሽ የሾርባ ማንኪያ የለውዝ ቅቤን በአመጋገባችሁ ውስጥ ማካተት ትችላላችሁ ማለት ነው። ብቻውን ሳይሆን እንዳልኳችሁ ከኦትስ ጋር ከሙዝ ጋር እንዲሁም ደግሞ ከሌሎች ከቺያ ሲድ ጋር አንድ ላይ ቀላቅላችሁ ከጤናማ ምግቦች ጋር ብትመገቡት መልካም ነው። ለአጠቃላይ ጤና ከሆነ ደግሞ በቀን ሁለት የሾርባ ማንኪያ የለውዝ ቅቤን መመገብ ትችላላችሁ። ጡንቻን ለመገንባት ከሆነ ደግሞ በቀን ከሁለት እስከ ሶስት የሾርባ ማንኪያ የለውዝ ቅቤን መመገብ ትችላላችሁ። ንቁ ከሆናችሁ ወይም ደግሞ የአካል ብቃት እንቅስቃሴን የምታደርጉ ብቻ ከሆነ ማለት ነው በትክክል ሲበላ የለውዝ ቅቤ በርካታ ጥቅሞችን ይሰጣችኋል። መጠኑ ሳይዝል የሚቆይ ለረጅም ጊዜ የሚቆይ ኃይልን ይሰጠናል። ከመጠን በላይ መብላትንም ይቀንሳል። የአእምሮ ተግባራችንንም ያፋጥናል። በኒያሲንና በጤናማ ስቦች የበለጸገ ስለሆነ የጡንቻን ጥገናንናም ጥንካሬንም ይደግፋል። ኮሌስትሮልንም ያሻሽላል። ኤችዲኤል ኮሌስትሮልን ይጨምራል። ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ደግሞ ይቀንሳል። ለቬጂቴሪያኖችም ጥሩ የፕሮቲን ምንጭን ይሰጣል ማለት ነው። ታዲያ የኦቾሎኒ ቅቤን ደግሞ መቀነስ ወይም ደግሞ መተው ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራቸው ልንገራችሁ በጣም በልኩ ብቻ መጠቀም ያለባቸው ሰዎች አንደኛ፣ እንግዲህ የለውዝ አለርጂ ያለባቸው ሰዎች ናቸው። የለውዝ አለርጂ ካለባችሁ ከባድ የሆነ ምላሽን ሊያስከትል ይችላል። ስትመገቡ ማሳከክ፣ ማበጥና የመተንፈስ ችግር ሊከሰት ይችላል። ሁለተኛ የጨጓራ አሲድ መመለስ ወይም ደግሞ ገርድ ያለባቸው ሰዎች ናቸው። ከፍተኛ ስቡ የምግብ መፈጨትን ያዘገየዋል፣ በምሽት የአሲድ መመለስን ሊያባብስ ይችላል ማለት ነው። ሶስተኛ ከመጠን ያለፈው ውፍረት ያለባቸው ሰዎችና ክብደት ለመቀነስ እየሞከሩ ያሉ ሰዎች ናቸው። በጣም ብዙ ካሎሪ ስላለው በትክክል ብቻ መበላት ይኖርበታል። ከመጠን በላይ መብላት የለባችሁም። ክብደት ለመቀነስ ከፈለጋችሁ ቅድም ባልኳችሁ መጠን ብቻ መጠቀም አለባችሁ። በቀን አንድ ማንኪያ ወይም ደግሞ አንድ ከግማሽ ማለት ነው። አራተኛ ደግሞ ከፍተኛ የሆነ የትራይግሊሰራይድ መጠን ያለባቸው ሰዎች ናቸው። የለውዝ ቅቤ እንግዲ ጤናማ የስብ ምንጭ ቢሆንም እንቅስቃሴ አልባ ከሆናችሁ ማለትም የአካል ብቃት እንቅስቃሴን የማታደርጉ ከሆነ ትርፍ መጠን የስብ ደረጃዎችን ሊጨምር ስለሚችል መመጠን ወይም መጠንቀቅ ይኖርባችኋል። አምስተኛ የስኳር በሽታ ያለባቸውም መጠንቀቅ አለባቸው፣ አመጋገባቸው ላይ ማለት ነው። ከፋይበር እና ከፕሮቲን ጋር ብቻ ከተመገባችሁት ደህንነቱ የተጠበቀ ነው። የለውዝ ቅቤን የስኳር በሽታ እያለባችሁ ከነጭ ዳቦ ጋር በፍጹም መመገብ የለባችሁም። ስለዚህ የስኳር በሽታ ሲኖርባችሁ የአመጋገብ መንገድ አለው ማለት ነው። የደም ስኳርን ባንዴ ከሚጨምሩ ምግቦች ጋር በፍጹም መመገብ የለባቸው። ስድስተኛ፣ አይቢኤስ ወይም ደግሞ ኢሪቴብል ባወር ሲንድረም በቀላሉ የሚነካ የምግብ መፈጨት ችግር ያለባቸው በጣም ቁጡ የሆነ የአንጀት ችግር ካለባችሁ ማለት ነው። በብዛት ከተበላ የስብ ይዘቱ የሆድ መነፋትን ሊያስከትል ይችላል። ስለዚህ እንደነዚህ አይነት ሰዎች ውስጥ ከሆናችሁ የለውዝ ቅቤን ስትመገቡ በጣም ጥንቃቄ ማድረግ ያስፈልጋል። ታዲያ የለውዝ ቅቤን ለተለያዩ ፍላጎቶች በተለያየ መንገድ ነው የምትጠቀሙት። ክብደት ለመቀነስ ከሆነ የለውዝ ቅቤ እናም የተከተፈ ፖም እንዲሁም ደግሞ ኦትሜልን አንድ ላይ አርጋችሁ መመገብ። ጡንቻን ለመገንባት ከፈለጋችሁ ስሙዚ አዘጋጅታችሁ ሙዝና ከሆይ ፕሮቲን ጋር አንድ ላይ አርጋችሁ የለውዝ ቅቤን መጠጣት በስሙዚ መልክ ትችላላችሁ። የስኳር በሽታ ካለባችሁ ሙሉ የእህል ቶስት ወይም ደግሞ አንድ የሾርባ ማንኪያ የኦቾሎኒ ቅቤና ቀረፋን አንድ ላይ አድርጋችሁ መጠቀም። የአእምሮ ትኩረትን ለመጨመር የለውዝ ቅቤ ሁለት ዋልነትና አረንጓዴ ሻይን አንድ ላይ መውሰድ። ለአንጀታችሁ ጤና ከፈለጋችሁ የግሪክ እርጎ ወይም ደግሞ ማንኛውም እርጎ ፋቱ በጣም ዝቅተኛ የሆነ እንዲሁም የለውዝ ቅቤና ቺያ ሲድን አንድ ላይ አድርጋችሁ ብትመገቡ በጣም ድንቅ የሆነ ውጤትን ታገኛላችሁ። በአጠቃላይ የለውዝ ቅቤ ለመመገብ ምርጥ ጊዜ ጠዋት፣ ከአካል ብቃት እንቅስቃሴ በፊትና በኋላ መመገብ ትችላላችሁ። ዕለታዊ ገደብ ደግሞ ከአንድ እስከ ሁለት የሾርባ ማንኪያ ከተጠቀማችሁ በቂ ነው። ንቁ ከሆናችሁና እንቅስቃሴ የምታደርጉ ከሆነ እስከ ሶስት የሾርባ ማንኪያ መመገብ ትችላላችሁ። ምርጥ መንገድ ደግሞ ለመመገብ ከፋይበር እናም ከሙሉ እህሎች ጋር ማጣመር የስኳር ውህዶችን ማስወገድ ያስፈልጋል። የአሲድ መመለስ፣ የለውዝ አለርጂ፣ ከፍተኛ የትራይግሊሰራይድ መጠን፣ ከባድ የሆነ ክብደት የመጨመር አደጋ ካለ መመጠን ያስፈልጋል። ስለዚህ ክብራትና ክብራን ተመልካቾች ይሄ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይሌኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።